ሚና ብሩኬ በዚህ ሰዓት የምትጣሉበት ልጁ ማን ነው ልጅቷ ማናት ብላችሁ የምትጠያየቁበት ሰዓት ሳይሆን አንድ የምትሆኑበት ሰዓት ነው። እናንተ ስትጣሉና በመሀከላችሁ ቅራኔ ሲፈጠር እነሱ ስራቸውን ይሰራሉ ማለት ነው። አሁን ይሄ ልጅ ምን ቤት ነው? በምን ሂሳብ ነው ዛሬ ለሀይም እያ አበባ ይዞላት የመጣው? አንደኛ ደረጃ ሁለተኛ ደግሞ ብሩቄ ሀይሚ ቤት እንደመጣና እንደገባ አይቶ ተከታትሎ፣ ብሩቄ ያመጣውን አይነት አበባ ይዞ መጥቶ ብሩቄ ላንች አይገባሽም እኔ ከሱ እየተሻልኩ ሰው ነኝ ብሎ ብሩኬ ባለበት መናገር በሯን አንኳኩቶ መምጣት ብሩቄ የበለጠ እንዲናደድና በሀይሚ እንዲናደድባት ፕላስ ደግሞ የሆነ ግንኙነት አላቸው ብሎ እንዲያስብ ነው ይሄ ስራ የተሰራው። ሴራው ደግሞ ቤተሰብ ከበኋላ ትልቅዬ የሚያግዘው ሰው አለ። ገባችሁ? ለሆነ ሰው እየሰራ ነው ይሄ ልጅ። እንጂማ ባይሆን ኖሮ ሲጀመር ለሀይምዬ በምን ሂሳብ ነው አበባ ይዞላት የሚመጣው? በማታውቁ፣ ይች ልጅ አሰቃያት። የምሬ ነው እምላችሁኝ። እና እንግዲህ ዛሬ እንዲያውም ሀይሚ ተረጋግታ፣ አንደኛ በጣም ያሳስባት ነገር ምንድን ነው? ይሄ ልጅ ኢቭን እንኳን ብሩኬ በሌለበት እሷ ራሱ ሳታቅ ቤቷን ስለሚያቅ ብቻ እየመጣ እያንኳኳ እንደሚረብሻት። ስለዚህ መካከል ላይ ያለው ነገር ክሊን እንዲሆን ከብሩኬ ጋርም ያለውን ነገር መፍታት ፈልጋ ነበረ። ብሩኬ ጋር ደው ላ የጠየቀችው ነገር፣ ግን ብሩኬ የሚያበሳጨው ነገር እንግዲህ ያው ስለ ልጅቷ በደንብ አስረዳኝ፣ ከዚህ ልጅ ጋርም እኔ ምንም ነገር የለኝም እያለች እያለ ሀይምዬ ያው የድሮ ነገር ነው፣ እንዴት የድሮ ነገር ና አምጥቻ አስረዳሽ አለሁ በሚል ብሩኬ ተናዶ ነበረ እና በእርግጥ የዱሮ ነገር ከሆነ ከሷ በፊት የሆነ ነገር ከሆነ የብሩኬ ማስረዳት ግዴታ ያለበት ብዬ አላስብም። ግን ደግሞ ተናድህም አይደለም። እኔ ግን እዚ ጋር ለሀይሚም፣ ለብሩኬ የምነግራቸው ነገር ሲጀመር የብሩኬ ዱሮ ፍቅረኛ ለሀይሚ አቀናብራ ይሁን የዱሮ ፎታቸውንም ይሁን ላከችላት። ከዛ ይሄ ልጅ በህመም ምክንያት ወደ ሀይሚ ቤት ገባ። ነገሩ አንድ አይመስላችሁም? ቤተሰብ፣ እነዚህ ሰዎች ተመካክረው እየሰሩ፣ ይሄ ልጅና የብሩኬ ፍቅረኛ ተመካክረው እየሰሩው። ነው የመሬን እንደምላችሁ ና ሀይሚዬ፣ በማታቀው ሁኔታ ጭራሽ ለብሩኬ የሀይሚ ኮድኛ ነኝ የሀይሚ ፍቅረኛ ነኝ እያለ ኢንስታግራም ላይ የሚጽፈው እነሱን ለማጣላት። ልክ ብሩኬ ከሀይሚ ሲርቅ ምን ይሆናል? የድሮ የብሩኬ ፍቅረኛ የተባለችው ትመጣለች። ይህም ደግሞ ከሀይሚ ጋ የፈለገውን ነገር ማረግ። እንደዛ ነው ሀሳቡ የልጁ። ግን ሀይሚን መቼም ነው ማታገኝ። አገባ አደለ? በመጀመሪያ ደረጃ ተከበር እየመጣ ሁልጊዜ ብሩኬ አይገባሽም፣ እኔ ከሱ የተሻልኩ ሰው ነኝ። ሲቀጥል ደግሞ አበባ ይዘህ የመጣው ልጅቷን ምን አይነት ስም ለማስተሰጠት ነው? ምን አይነት ስም እንዲሰጣት ነው? አንድ ቀን አሟተ ቤቷ ድረስ መጣ። ከዛ እየመጣ እያንኳኳ ልጅቷን ማስቸገር፣ ገና ለገና ከብሩኬ ውጪ እዚህ አዲስ አበባ ላይ ሌላ ሰው የላትን ብለ ይሄን ነገር ማረግህ ምን አስፈለገ? ነገሩ ግጥጥሞች ሳይሆን ተመካክረው እቺ የብሩኬ ፍቅረኛ የተባለችው ከመጣች ጀምሮ ነው ይሄ ልጅ ሀይሜን እየተከታተላት ያለው፣ ብሩኬ እንዲናደድ፣ ሌላ ግንኙነት እንዳላቸው አድርጎ እንዲያስብ የሚናገራቸው የሚያረጋቸው ድርጊቶች እንደዛ ነው። ከብሩኬ ጋር ፉክክር፣ ይሄ ማን ስለሆነ ነው ከብሩኬ ጋር ሲጀመር የሚፎካከረው? ሲቀጥል ሀይሜን የሚያስጨንቃት እንጂ አሁን እኮ ሀይሜ ነፍሷ ተጨነቀ። የምሬ ነምላችሁ እንዴ። እዚህ ጋ ባላደረገችው ነገር ነው እየተወቀሰች። እንደሱም ብሩኬ ደግሞ እንደሷ እንዲያስብ ያደረገውኝና ሀይሚና ብሩኬ መጀመሪያ ንቁ እነሱ ሁለቱ ይቺ የብሩኬ ድሮ ፍቅረኛ ተብዬዋና ቴዲ ተመካክረውን ይሄን ስራ እየሰሩ ያሉት ሁለቱ ማለት ነው። እና እዚህ ጋር ብሩኬ በሳጫ ሊናደዳል ሀይሚ ያደረገችው መስሎት፣ ሀይሚም ደግሞ የተላከላት ነገር፣ የተነገራት ነገር፣ ብሩኬ በእሷ ላይ ያደረገው ነገር ስለመሰላት እሷም ተበሳጭታለች። በመካከላችሁ ጠላ ሰዎች ይደራጅባቸዋል። መጀመሪያ እናንተ ወደ እናንተ ጋር ማንም ሰው ሲመጣ ልክ ብሩኬ እንዳለው በራት ትክፈጅ ያለ ነበር ሀይሚዬ ማለት ነውና ብሩኬ ማንተም ተሳስታል። እዚህ ጋር ሃይሚ ብቻ ሳትሆን ብር እየከፈተች አንተም በር እየከፈተ ነው። ለዚህ ላይ ቦታ አትስጦ ለሚናገረው ነገር ለሚያደርገው ነገር ማሳፈር ትችላለህ። አይመለከትም እኔና ሀይሚ ብዙ አብረን ያሳለፍን ብዙ ደግና ክፉ ጥሩ ነገሮችን አብረን ያሳለፍን አይመለከትም ብለ ማሳፈር እን፣ ሃይሚን አሳልፈ መስጠት የለብህም። ገባ አይደል? ሃይሚየ ቀዝቀዝ ብላ ኮ ለማስረዳት እየሞከረች ነውና ልትናደድ አይገባም። ሲቀጥል ብሩኬ ምን አለ፣ ቤተሰብ እንደዚህ ከሆነ አሳይሻለ፣ ድሮ ፍቅረኛ እያለ እየዛተ ነበር። ይሄ ማለት ምንድን ነው? ሴቷ ልታመጣት ነው ማለት ነው። ይሄ ደግሞ ለእነሱ ተመቻችላቸው የሚፈልጉት ይሄን ነበረ፣ አንተና ሃይሚ መካከል ጥል እንድትጣሉ፣ ቅሬታ እንዴት ነው ቅሬታ እንዲያድርባችሁ አድርገው እነሱ ስራቸውን መስራት ነበር። እየተሳካላቸው ነው። ገባ አደል ብሩኬ? ሌላም ያቺ ፍቅረኛ ተብሎ ተብዩዋን ማምጣት አይጠበቅብህም። እንደገና ደግሞ ቴዲ እያስቸገራት ነው ለሀይሚ። ገና ለገና ቤቷን አውቆ እያለች ነበረ ቤትን መቀየር ካለብኝ እቀይራሉ እያለች ነበር። ለምን ሲባል ነው ለዚህ ልጅ ተብሎ ቤት የምቀይረው? ሀይሚ አንተነህ ከጎኗ መሆን ያለበት ብሩኬ ማለት ነው። አትናደድ እንዴ። ዛሬማ በጣም ተናዷል። ጭራሽ አደዊልኝ፣ እንደዛ ትበይልኝ እያለ ነበር። ምክንያቱም ከተደረገው አንጻር ነው። ልጁ ሲጀመር እየተጠባበቀ ነበር የብሩኬን መምጣት፣ ሲቀጥል አበባ ተመሳሳይ አበባ፣ አይገርማችሁም? ባለፈ ብሩኬ በቃ አበባ አምጣላት ብሎ የነበረ አመጣሁላት። አረባክህ ኤክስኪዩዝ ሚ እና ቤተሰብ እኔ በመሀል ያሳዘናችሁ ሀይሚዬ ናት። በማታቀው ነገር በዚህ ጋ በቃ እሷን እየተጠቀሙባት ነው፣ ሀይሚን እየተጠቀሙባት በዚህ ጋ የብሩኬ ፍቅረኛ ተብየዋ። ሲቀጥል ደግሞ ይሄ ተቀጣሪ ቴዲ ማለት ነው። የብሩኬ ፍቅረኛ ናት ያመቻቸችው፣ የቀጠረችው የሀይሚን መውጫ መግቢያ እየተከታተለች ቤቷን ድረስ አጥንታ፣ ብሩኬ ሲመጣ ቴዲን ትልክባታለች። ምክንያቱም እሷ የምትፈልገው ሀይሚ ብሩኬ ተለያይቶ ያ ብሩኬን የራሷ ማረግ ነው። ገባቹ አይደለ? እያለ ነበር እያለሽ ነበር ሀይሚዬ፣ ምናልባት አንተ ስላላዋራሃት ነው ወደኔ የመጣቹ ያለሽ ነበርና፣ ኦፍ ኮርስ ሀይሚዬ፣ እሱ መጀመሪያ መልስ ያልሰጣት አንጂን ስለሚፈልግች ስለሚወድሽ ካንቺ ጋር መቀጠል ስለሚፈልግ ነው። ባንቺ በኩል ደግሞ በር ከተከፈተላት ይሄው አስልታ አንቺንም እየረበሸችሽ ነው፣ ህይወትሽን እያበጣበጠችው ነው በቴዲ በኩል ቴዲና ልካ እንደ መልካም ሰው ሁሉም ሰው እንደ አንቺ ይመስልሻል፣ ሀይምዬ በነገራችን ላይ ማለት ነው። ሁሉም ሰው እንዳንቺ አንቺ አይደለም በጭራሽ ማለት ነውና ቴዲን ተከታትላን የላከችብሽ ሀይም፣ ይሄን ማወቅ አለብሽ፣ መንቃት አለብሽ። ገባሽ አይደለም? እኔ እንደውም ስራ እየመሰለ የነበረ ግን ያው የብሩኬ ወንድም ወቶ ስራ ሳይሆን ሪል ነው ብሎ እንደውም ሀይሚንም ብሩኬንም እየሰደባቸው ነበር ና እናንተ መቼ ነው የምትነቁት? ሁሌ ምክር አይሰለችም ወይ እናንተ? ራሳችሁን መቻል አለባችሁ፣ አንድ መሆን አለባችሁ፣ በር መክፈት የለባችሁም። ኦዲንስ ደግሞ ስራ ነው የምትሉ ስራ አይደለም፣ ሪልም ተጣልተዋል እያለ ነበር ና መቼም እንግዲህ ታላቅ ወንድሙ ነው ወጥቶ የተናገረው ቤተሰብ። ስለዚህ ሀይሚዬን ጠብቋት፣ የምሬን ነው ምላችሁ ገና ለገና ማንም ሰው የላትም ብሎ መ? ጠቀሚያ መደረግ የለባትም፣ ሀይ ብዬ ማለት ነው። አሁን ተረጋግታለች። ለብሩኬ ማስረዳን ነው የምትፈልገው። ኢቴዲ ተብዮ መገላገል ነው የምትፈልገው። ቤት መልቀቅ የለባትም። እናንተን የመሰለ ወንድም ልክ እንደ ፍጽ ያለ ወንድም እንደዚሁም እንደ ብሩኬ ያለ ሸበላ የሆነ ጓደኛ ያላትኝ ቤት መልቀቅ የለባትም። ስለዚህ እባክ ብሩኬ በመጀመሪያ ተረጋጋ፣ አዳምጣትኝ። ሲቀጥል ኢቴዲ ተብዮም በልህ ገና ለገና የሆነ ያልሆነ ነገር እየጻፈልህ ያን ነገር አይታ ብቻ ሀይምየን መራቅ ማመናጨ ይጠበቅ ኦር ደግሞ ገና ለገና ነው ያቺ ፍቅረኛ በር ከፍተሻል፣ አመጣት አለው። ኦር አሳይሻለሁ ምናምን አትበል በጭራሽ። ልጅቷን አሳልፈ አትስጣት ሀይሜን ማለት ነው። እኛና ሲጀመር አንተ መስ ስላሰጣችሁ ነው በሀይሜ በኩል መጥተው እየተጠቀሙ አሉትኝ። ስለዚህ እነዚህን ሰዎች ከመካከላችሁ አስወጡ። ቴዲ ተብዬ ደግሞ ድጋሚ ሀይሜ ጋር ድርሽ እንዳትል እመጣለሁ ምናምን ይላል እንዴ። ስትረጋጊ እመጣለሁ። ከብሩኬ የተሻልኩ ነኝ። በምንድን ነው የምትሻለው ከብሩኬ? እኔ ላስረዳ። ብሩኬ እንደ ሞተህ ሞተህ ሞተህ ሞተህ ራሱ ብሩኬ ማለት ነው። በቃ ይበልጣህ አልገባ አይደለን። ስለዚህ አንተን እንደምን እንዳየ እራስን አላውቅም። ግን እኔ ሀይሚያ እያሳዘነች ነው። እባካችሁ አትተዋ፣ ከጎኗ አሁኑ እየመጣ ገና ለገና ብቻዋን ነው ብሎ ማስቸገር የለበትም። ገና ቤቷን ስላወቀ ብቻ ማለት ነውኝና ቤተሰቦች ይሄ እንግዲህ በሌላ አመለሳለሁኝ። ባባይ